የአኗር ባለቤት ናት እንዴ? የአኗር ባለቤት ናት? አዎ ከጀርመን ደውላልኝ ነበረ እና ሂጂና መልሽላት ብላኝ ለሱም የሱሜያን ስልክ ሰታኝ ነው የመጣውቲ፣ ማለት እና ለሱሜያ ስደውል ደሞ ስልኩ አይሰራም። ከአንዋር ጋ ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከናት ነጥቀት አመጣለህ ብየው ነበር። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሳይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች። እሱ ምን ሊያረጋት ነው? እሺ ለሰይር ሊሰጥ ኮ አይደለም ሲጀመር ማለት። ሱመያ ሕፃን ልጆቿን ይዛ እየሸሸች ካለችበት አካባቢ እየሸሸች ካለችባቸው ሰዎች አካባቢ ልጆቿን ይዛ ምን ትሰራለች? የኔ ጥያቄ ነው። አሰላሙ አሌይኩም ረህመቱላህ በረካቱ ውድና የተከበራችሁ የ ሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ በያላችሁበት የአለም ዳርቻ ሰላማችሁ ይብዛልኝ እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ሰላም ብያለሁ ሰላማችሁ ይብዛልኝ በያላችሁበት ማለት ነው እንግዲህ ዛሬ የመጣው በት ቪዲዮ ማለት ነው የሱመያን መጨረሻ ላይ ከለቀቀችው ቪዲዮ በፊት የተለቀቀውን አይቼ በጣም ነበር የተናደድኩት ጋይስ እንዴት ካላችሁኝ ሱመያ የሰይድ ወንድም አዩ ላንቺ ያስቀመጠውን ቤት ካርታ፣ ምናምን ፕላን፣ እሱ እዛ ሄዱ ስላበደ የመን ሄዱ፣ አብዷል፣ ጎዳና ወጥቷል ብላ ገና ለገናው ወደ ራሷ ልታደርገው እየተሯሯጠች ነው። ና ነይ፣ ይህ ላንቺ ያስቀመጠው ነው ና ነይ ላግኘሽ ብሎኛል ብሎኝ ሄጄ ልጅን ተሰረቅኩ ስትል በጣም ነው የተገረምኩት። አንደኛ ነገር ሱመያ በጥቅም እማትታለል መሆኗን ካሁን በፊት በጥቅም እማትታለል መሆኗን ካሁን በፊት ብዙ ጊዜ ስለምትናገር ማለት ነው፣ እንዴት ልትሸወድ ቻለች? ሲቀጥል ደግሞ ልጆቿን ይዛ አዳማ ምን ትሰራለች? እየሸሸች ከሆነ ምን ትሰራለች? አዩና ቡኒን እንደዛ አድርጋቸው ላለመበቀላቸው ምንድን ነው እርግጠኛ ያረጋት ይሄ የሱመያ የዛሬው ስራ በቃ አሳማኝ አይደለም እንዴት ሊሆን ይችላል ብዬ በጣም ግራ ገብቶ የነበር ማለት ነው በጣም ተናድጃ የነበር ማለት ነው ጋይስ ትላንትና ያው በሰራቸው ነገር ብዙዎቻችን ተገርመናል ሬል እስካሁን ድረስ እኔ እየሳኩ ነው ጋይስ እውነት ለመናገር ይሄኛው ቪዲዮ ሲለቀቅ ነው እንጂ እንዴ እንዴ እንዴት ያልኩትና ቀነስ ያረግኩት ወላይ በጣም ነው ያሳቀኝ ትላንትና ቪዲዮ ማለት ነው ሱመያን ሲያዩት የነበራቸው አክታቸው ራሱ በጣም ያስቅ ነበር ሀቂቃ ማለት ነው እና ውድ ቤተሰቦቼ ዛሬ ደግሞ እዛ እንደዚህ ነይ ብሎኝ ሄጄ ልጅ ጀሚላን ሰረቁኝ ጀሚላን ወሰዱብኝ ስትል እንዴት ልጆች እዛ እዛ ምን ትሰራለች ብቻዋን እሺ ሲጀመር ልጆች እዛ አዳማ ላይ ምን ትሰራለች እንደዛ አሁን ሽንታቸው እስከሚያመልጥ ድረስ እንደዛ አድርጋቸው ላለመበቀላቸው ምንድነው እርግጠኛ ያረጋት የሚለውን ጥያቄ ፈጥሮብኝ ነበረ ማለት ነው። ጋይስ ምንም ቢሆን ምንም ጥሩ ቢሆኑ ወንድማቸው እዛ ታበደ፣ ጎዳና ላይ ወጣ የሚለው ነገር አያስደስታቸውም። እና ከወንድማቸው በላይ ለእሷ ያን ያክል በቃ ይታመኑኛል ብላ ማመን አለበት ብዬ አላስብም፣ እና ነው ጋይስ። በእርግጥ ኦመርን እንደምናየው ሁልጊዜም ከጎኗ ነው፣ ግን ምንም ቢሆን ይነዳቸዋል። ሰይድ ዛሄዶ ጎዳና ላይ ጫት እየቃማ ያለው ነገር እውነት ምናምን ከሆነ ከወንድማቸው ሱመያ ልትበልጥባቸው አትችልም ወይ እሷን ይዘው ለማገናኘት ነው የሚሞክሩት ወይም በቃ ልጆችን ይዘው እሷም ልጆችን ፍለጋ ስትሄድ እሱም መጥቶ ለማገናኘት እንደዛ ነው የፈልጉትና መገናኘታቸው ኸይር ሆኖ ሳለ እዛ ቦታ ላይ ልጆች ይዛ መሄዷ እንደ እኔ አስፈላጊ አይደለም ብዬ ነው፣ ማም ነው ማለት ነው። እና ለዛም ነው የተናደርኩት። ልጅ የጠፋችብኝ ስትል እንዴት ነይ፣ ቤት ለያንቺ ቤት ያንቺ፣ ንብረት ለአንቺ፣ ያለው ንብረት አዩ ወደ ራሷ ልታደርግ እየተሯሯጠች ነው ስላሏት መሄዷ እንዴት ሱመያ ይሄ ልታደርግ ቻለች? ምክንያቱም ሱመያን እንደዚህ አይነት ሱመያ አይደለም እኔ የማውቀው ማለት ነው ጋይስ። እና ለዛ ነው እስኪ ቪዲዮውን እንመልከት ማለት ነው አብረን። ማሳኪና ሳኪነቻ በቃ በእናትሽ እኔ በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆነን እኛን የምናውቀው የምናቀው ያ ነገር ነው። ይቅርታ አርግልኝ፣ እንደው ጮክ ብዬም ካወራውብሽ ግን በፍጹም የማይደረግ ነገር ነው ያደረገው በተአምር እንደዚህ አይነት ነገር የማይደረግ ነገር ግን እኮ፣ የህፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት፣ ወይም ደግሞ እንድትወስጃት ፍቃድ ሰጥቶሽ ነው ወይስ እንዴት ነው? እስኪ እንዴት ነው ያመጣችው? በፍጹም እሱ ሲጀመር የለም። ወጥቶ ሄዷል። ልክ ሲወጣ ጠብቄ ነው ልጅቷን ይዤ የመጣው። ተኝታ ስለነበረ የትም አትወስዳትም የሚል ሀሳብ ውስጡ ስላለ እኔ ደግሞ እሱ ሲወጣ ጠብቄ ልጅቷን ይዤ መጣ። ማንኛውን ግን እውነት በጣም ነው ማመሰግናሽ። አመሰግናለሁ። በዚያው አጋጣሚ ተዋውቀናል። ምንም ችግር የለ። አመሰግናለሁ። ስላስከፋንሽ ቅር ምንም ያንቺ ነው በቃ። እሺ እደውልሻለሁ፣ እንገናኛለን። በጣም ነው አመሰግናለሁ፣ ማለት ነው ያው ልጄን አግኝቻለሁ፣ በጣም ደስ ብሎኛል። ሂጂ በቃ ይዘሻት ሂጂ። አንቺም በጣም ከልብ ነው እና ውድ ቤተሰቦቼ እንግዲህ እንደምትመለከቱት ነው ያው ሰይድ እንዲመጣ ስለፈለገ ነው ልጅቱ እኛ ጋር መሆኗን ሲያ ሰይድ እንዲመጣ ስለፈለገ እሷም ልጇን ብላ ስትመጣ እሱም ደግሞ ልጁን ብሎ ሲመጣ እናንተን ለማገናኘት ነው። ግን አሁን ልጅቱን ከቤት ይዤ ስመጣ ባለቤት የለም እያለች ነው የልጅቱን የወሰደው የሰይድ ወንድም ሚስት ማለት ነው። እና እኔ የሰይድን ቤተሰቦች ሳይሆን እኔ ምፈራው አዩን ነው። እና እኔ ምፈራው የእሱን ቤተሰቦች አይደለም ሀቂቃ እውነት ነው። ከሱመያ ከወንድማቸው በላይ ሱመያ ሊሉ አይችሉም። ያኔ ምናልባት በኩል አይን ሊያዩ ይችላሉ፣ ግን ያኔ ያክል እነሱን ሳይሆን እኔ የምፈራው አዩና ቡኒ እንደዛ። እርግሻቸው እንዴት እርግጠኛ ሆነች? በዚህ ልክ ልትዘናጊ ቻልሽ ነው። እኔ በቃ ጠፋሽ ስትል ቪዲዮውን ርዕሱን ሳይ በቃ በቃ በጣም ነው የደነገጥኩት። አዩና ቡኒን ነው የገመትኩትም ማለት ነው። እና አዩም ምክንያቱም ትላንትና ጊዜ ያገናኘናል ስትል ስት አስራት እንኳ ስት ዝት ነበር አይታችኋል። ና እንደዚህ በቀላሉ የምትመለስ ሴት አደለችም። ስለዚህ ሱመያ ልጆች ልጆችሽን ጠብቂ እና ውድ ቤተሰቦቼ አንቺ ስትንቀሳቀሽ የራሱ ልጆች ታቅፈሽ ባትሄጂ ልጆች ይዘሽ ባትሄጂ ባይነኝ እኔ እውነት ዛሬው ቪዲዮ መጨረሻ ላይ ከለቀቀችው በፊት የለቀቀችው በጣም ነበር ያወዛገበኝ። እንዴት ታደርገዋለች? ልጆች እዛ እንዴት ትሄዳለች? እንደዚህ እየተበቀለች ሰው አስራ እንደዛ ስታስለፈልፋቸው ቆይታ እንዴት እዛው ልጆች እዛ ትዞራለች የሚለው ነገር እንዴት ትውሰደው ውሳ አላለችም የሚለው ጥያቄ ፈጥሮብኝ ነበር። አልሙሄም በመጨረሻ ልጅቱ ተመልሳላት፣ ልጇን ታቅፋለች፣ ደስ ብሎኛል። ነገር ግን አሁን ወደፊትም ቢሆን እንዳይደገም መጠንቀቅ ያስፈልጋል። አዩ በቀላል የምትመለስ ሰው አይደለችም፣ እንኳን ይሄንን ያክል ተደርጋ ማለት ነው። እና ለመበቀል አትመለስም ካጋጠማት ለማለት ፈልጌ ነው። ስለዚህ መጠንቀቅ ያስፈልጋል። በትላንትና ቪዲዮ እንግዲህ ብዙዎቻችሁ ደስ እንዳላችሁ ምናምን በቃ ከኔም ጀምሮ አይቻለው። ኮሜንት አሪፍ ነበር አሪፍ አክት ነበር ያየሁት፣ ሱመያ ተግባር ማለት ነው። አልሙሄም እንግዲህ ሱመያ ልጅቷን ልጇን አግኝታ ስለታቀፈች ደስ ብሎኛል። ግን በዚህ ልክ መዳፈር አያስፈልግም ነው እምለው። የእርግጥ ነው የሴድ ቤተሰቦች አዩን እራሱ በቃ እንደማይፈልጓት ያስታውቃል። እህቱ ጀርመን ያለችው እህቱ እህቱም ናት ልጅቱን ለመመለስ ዋነኛውን ጨዋታ የተጫወተችው እና የእሱ እህቶች ራሱ የእሱ ቤተሰቦች ራሱ አዩ ላይ ጥሩ እይታ እንደሌላቸው ነው የሚናገሩት። እና አላህ ያስታርቃቸው፣ ሱመያና ሰሄድን አላህ ያስታርቃቸው። በመካከላቸው የገባውን በጥባጭ ነገር አስወግዶ አላህ ያስታርቃቸው። ለልጆቻቸው አብረው በፍቅር እንዲኖሩ ያደርጋቸው ማለት ወዳለሁ ማለት ነው። ውድ ቤተሰቦቼ፣ እንግዲህ ዛሬ የመጣውበት ቪዲዮን ይመስላል። ሱመያ ልጇን ስላገኘች ደስ ብሎኛል። በመጀመሪያው ቪዲዮ አልሰራውም ተናድጄ ነበረ። ሁለተኛ ላይ የለቀቀችውን ቪዲዮ ሳይ ደስ ብሎኝ ይሄን ቪዲዮ ሰራው ማለት ነው። የዛሬ ቆይታችን ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁ በሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። አብራችሁ ስለነበራችሁ አመሰግናለሁ። መልካም ቆይታ